እውቁ የክርስቲያን ቲቪ ሚዲያ መረጃ አቀባይ እና ለብዙ ክርስቲያኖች መረጃን በፍጥነት ሲያደርስ የቆየው በፌስቡክ እና በዩቲዩብ መረጃን ሲያደርሰን እናውቀዋለን። በፌስቡክ ማህበራዊ ሚዲያ ላይም ከ500 ሺህ በላይ ተከታዮች ሲኖሩት እንዲሁም ዩቲዩብ ቻናሉ ላይም ከ175 ሺህ ሰው በላይ ተከታዮችን ያፈራ ሲሆን፣ እንግዲህ ከደቂቃዎች በፊት አሳዛኝና ልብ የሚነካ ነገር በወንድማችን ላይ ተከስቷል። ለእናቱ ትልቅ መስዋዕትነትን ሲከፍል የቆየው በታመሙ ጊዜም ለደቂቃ ሳይታክት ሲያስታምማቸው የነበረው የክርስቲያን ቲዩ መስራች ወንድማችን ኬቢ እናቱ ወደ ጌታ መሄዳቸው ተሰምቷል። እንግዲህ በምድር ስንኖር በሁላችንም ላይ የማይቀረው ነገር ቢኖር ሞት ነውና፣ ነገር ግን እኛ ክርስቲያን በክርስቶስ ላመንን እና ለዳንን ዛሬ ሞት ቢወስድን ዳግም በክርስቶስ ህያው እንሆናለን። እኛ ሀገራችን በሰማይ ነው። እንዲሁም የማይሞትና የማይበሰብስ አካልን ወደ አባታችን እግዚአብሔር ጋር ስንሄድ እስከ ዘላለም እንለብሳለን። እንግዲህ በምድር ስንኖር የቅርብ የምንላቸው ወዳጅ ዘመዶቻችንን ስናጣ ሀዘኑ ይበረታብናል። ይበልጥ ደግሞ ልክ እንደ ወንድማችን ቤኪ እናትን ማጣት ይጎዳል እና እግዚአብሔር በሰጠን ጸጋ ይጎዳል። እግዚአብሔር በሰጠን ጸጋ ሁሉንም እንችላለን። ወንድማችን ቤኪ፣ እግዚአብሔር ያጽናና ለማለት እንወዳለን። በፋሪስ ሚዲያ ስም የከፈልከው መስዋዕትነት ትልቅ ነውና እግዚአብሔር ያጽናና፣ ከመላው ቤተሰቦች ጋር ጌታ እግዚአብሔር ያበርታ ለማለት እንወዳለን። ውድ የፋሪስ ሚዲያ ተከታታዮች፣ ለወንድማችን ቤኪ ያላችሁን የማጽናኛ መልእክት በመልእክት ማስቀመጫ ሳጥን ስር ያስቀምጡልን። እንግዲህ የኢትዮጵያ ቃልዮት ቤተክርስቲያን በእዩ ጩፋ ላይ ያወጣችውን እገዳ ሁላችንም እናውቃለን። ቃልዮት ቤተክርስቲያንም እዩ ጩፋ የሚባል ሰው ራሱን ነቢይ ብሎ በመጥራት እና ዘይትና ውሃ በመሸጥ ነው የምናውቀው። እናም ከሰሞኑ በደቡብ አፍሪካ ላይም ፕሮግራም እንደተዘጋጀ በማስመልከት እና የተጋበዘው ቤተክርስቲያንም በቃልዮት ቤተክርስቲያን እቅፍ ውስጥ እንዳለች ገልጸው፣ ነቢይ እዩ ጩፋ የተጋበዘው አገልግሎት እንዳገደች ባወጣችሁ መግለጫ ተመልክተናል። እንግዲህ እስካሁን የተረጋገጠ ነገር ባይኖርም ብዙ ሚዲያዎች ተሰረዘ የተባለው አገልግሎት እንዳልተሰረዘ እና ነብይ እዩ ጩፋ አገልግሎቱንም እንዳደረገ እየተሰማ ይገኛል። እኛ መረጃዎችን በቅርበት እየተከታተለን እንገኛለን። መረጃውንም ለእናንተ ውድ የፋሪስ ሚዲያ ቤተሰቦች የምናደርስ ይሆናል። እንዲሁም ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃ በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይዘንጉ። ላይክ፣ ሼር በማድረግ መልእክቱ ለብዙዎች እንዲደርስ እናድርግ። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።